ሰላም የሻማ አካዳሚ ተማሪዎች፣ ሰላም ተይበ ያላችሁ፣ በትረስልኝ እንኳን ወደ ሻማ አካዳሚ በደህና መጣችሁ። ኦኬ፣ ዛሬ የኢንፊደል ፊደል ፎከስ አድርገን ኢ ፊደል መሀል ላይ የምትመለከቱት ኢ ፊደል፣ እሱን ፎከስ አድርገን ቃልን እየመሰረትነ እንዴት ኢ ፊደልም በቃል ውስጥ ሲመጣ እንዴት እንደሚነበብ እንማማራለን። ኦኬ፣ ብዙ ጊዜ በሁለት ኮንሶናንቶች መካከል ኢ ፊደል ከመጣች ኤ ተብላ ነው የምትነበበው። ኤ በጣም ሾርት ድምፅ ነው የምትባለው። ስለዚህ ኤ ተብላ ነው የምትነበበው ማለት ነው። ስለዚህ ድ ኤ ኤን ድ ኤን ዴን ብለን እናነባለን። ኤች ህ ኢ ኤ ኤን ደግሞ ን ህ ኤን ሄን ሄን ብለን እናነባለን። ኤም ም ም ኤ ን ሜን ሜን ብለን እናነባለን። ፒ ፕ ነው፣ ኢ ኤ ነው፣ ኤን ደግሞ ን ነው። ስለዚህ ፕ ኤን ፔን ፔን ብለን እናነባለን ማለት ነው። ሰው በዚህ መልኩ ሌሎችንም እያነበብን እናያለን ማለት ነው። ኦኬ ቲ እንደ ቲ ይነበባል። ኢ ደግሞ እንደ ኤ ይነበባል ብለናል። ኤን ደግሞ እንደ ን ይነበባል። ሰው በአንድ ላይ ት ኤ ን ተን ተን ብለን እናነባለን። ዋይ እንደ ይ፣ ኢ እንደ ኤ፣ ኤን ደግሞ እንደ ን ይ ኤ ን የን የን ብለን እናነባለን። ቲች በጣም የሚያወዛገቡ ድምፆች ናቸው። በአማረኛውም የሉም። ትንሽ ታንግ ምላሳችን ወጣ እናደርገው እና በላይኛው የጥርሳችን ክፍል ትንሽ እርግጥ እናደርገውና እና አየሩ እናስወጣለን ማለት ነው። ሶ ቲች ዝዝዝዝዝ ብለን ነው የምናነባው። ዝ ምላሳችን አውጥተን ዝ ማለት ብዙ ጊዜ የኢትዮጵያን ዝ ነው የምንለው ምላሳችን ሳናስወጣ ማለት ነው። ውስጥ ላይ እንዳለ ግን ምለስ የግድ መውጣት መቻል አለበት። ዝህ ዝህ ነው መሆን መቻል አለበት። ዝ ን ብለን እናነባለን ማለት ነው። እነዚህ ን ያት ዞዝ ዚዝ እያሉ የሚሄዱ ቃላቶች ዝህ ዝህ ነው የሚኖራቸው ማለት ነው። ኦኬ። ስለዚህ ዝ ን ዜን ብዬ አነባለሁኝ ማለት ነው። ስለዚህ ሁለቱ ፊደል ቲና ኤች በአንድ በጋራ ሆነው በቃል ውስጥ ተከታትለው የሚመጡ ከሆነ አንድ ድምጽ ነው የሚኖራቸው ማለት ነው። አንድ ድምጽ ነው የሚኖራቸው። ደብሊው እና ኤች ሁለቱ ባንድ ላይ ተከታትለው የሚመጡ ከሆነ ውህ ውህ ብለን ነው የምናነበው። ያ ማለት ኤች ካንስል ይሆናል ማለት ነው። ውኤን ወን ብዬ አነባለኝ ማለት ነው። ስለዚህ ቤተሰቦች አሁን ማረግ ያለባችሁ ምንድነው ማለት ነው መጨረሻው ኢኤን ኢኤን ኤንንንንንን ኢንድ ያላቸው መጨረሻ ያላቸው ቃላቶች ነው ያመጣሁላችሁ ለእናንተ ቀለል እንዲል። ሶ ኢኤንን በአንድ ላይ ምን አድርጋችሁ ታነብታላችሁ? ኤን ትሉታላችሁ። ኤን ከዚያ ይህን የመጀመሪያው መጨመር ብቻ ነው። ዲ እንደድ ነው ድ ኤን ህ ኤን ም ኤን ፕ ኤን ት ኤን ይ ኤን ዝ ኤን ው ኤን እያደረጋችሁ ታነበርታላችሁ ማለት ነው። ሶ አንዴ እስኪ ፍጥነ አድርጌ ላንብላችሁ። ዴን፣ ሄን፣ ሜን፣ ፐን፣ ተን፣ የን፣ ዘን፣ ዌን ብዬ አነበዋለሁ ማለት ነው። በዚህ መልኩ ኦኬ። ኢኤል ኢኤል መጨረሻ ያላቸውን ቃላቶች ነው ማለት ነው። ከዚህ ላይ የምትመለከቷቸው ሰው የመጀመሪያው ቢ እንደ ብል ይነበባል። ኢ ፊደል ኤ ተብሎ ነው የሚነበበው። ሁለት የእንግሊዘኛ ፊደለቶች ተከታትለው ሲመጡ የመጀመሪያው እንደ ኖርማል ድምፁ ይነበብና ሁለተኛው ካንስል ይደረጋል። ስለዚህ ኤል ኤል ና ልል አንለውም፣ አንደኛውን ልልል ብቻ ብለን እንሄዳለን ማለት ነው። ብል እንላለን ማለት ነው ነው የምንለው፣ ፌል ፌል እንላለን ማለት ነው። ኤች እንደ ህ፣ ኢ ደግሞ እንደ ኤ፣ ኤል ደግሞ እል ነው የምንለው፣ ሄል ሄል እንላለን ማለት ነው። ስ እንደ ስ ኤል እንዳለ ስ፣ ኤል ሴል፣ ሴል እንላለን ማለት ነው። አሁን እንደዚሁ ቀጣዮችንም እየቆጠርኩ ድምፆቻቸውን እያንዳንዳቸውን እየነገርኳችሁ ትይዛላችሁ ማለት ነው። የእንግሊዝኛ ሁለት ፊደላቶች አንድ ድምፅ ሊኖራቸው ይችላል። ስለዚህ አንድ ድምፅ የሚኖራቸው መቼ ነው ብላችሁም እሱንም ማንሰላሰል አለባችሁ ማለት ነው። ኦኬ፣ ዲ ፊደል እንደ ድ ይነበባል። ኢ ኤ ተብላ ነው የምትነበበው። ሾርት ነው የምትሆን በሁለት ኮንሶናንቶች መካከል የምትመጣ ከሆነ ማለት ምንድን ነው ብቻዋን የምትመጣ ከሆነ ሌላ ባውል የማይከተላት ከሆነ ማለት ነው። ሲናኬ ክ ክ ተብሎ ነው የሚነበበው። ክ ድ ኤክ ዴክ ዴክ ብለን እናነባለን ማለት ነው። ኤች እንደ ህ፣ ኢ ደግሞ እንደ ኤ፣ ሲናኬ? ክ ብለን ነው ምናነበው። ሁለቱን ምንጊዜም ቢሆን ሲናኬን ስትመለከቱት ሲናኬ ሁለቱን ስትመለከቱተኝ ክ ብላችሁ ነው ማንበብ ያለባችሁ። ክ ክ ሄክ ሄክ እንላለን ማለት ነው። ኤን እንደ ን፣ ኢ እንደ ኤ፣ ሲናኬ እንደ ክ። ን ኤ ክ ኔክ ኔክ እንላለን ማለት ነው። ፒ እንደ ፕ ኢ እንደ ኤ ሲናኬ ሁለቱ እንደ ክ፣ እንዳትረሱ እንደ ክ ሶ በአንድ ላይ ምን ይሆናል? ፕ ኤ ክ ፔክ ፔክ። በጣም ቀላል ነው። ኦኬ ኔክስት። ሲናኤች ሁለቱ ፊደላቶች በአንድ የሚመጡ ከሆነ ቺ ቺ ብለን ነው ማንበብ ያለብን። ቺ ኢ እንደ ኤ ሲናኬ እንደ ክ ቼ ኤ ክ ቼክ ቼክ። ያለው የፊደል ብዛት አሁን ይህን ስትቆጥሩ ስንት ነው? አምስት ነው አይደል? ግን ስንት ድምፅ ነው ያለው? ሶስት ብቻ ድምፅ ነው ያለው ቺ ኤ ክ። አያችሁ፣ የእንግሊዝኛ ሁለት ፊደል አንድ ድምፅ የሚሆንበት አጋጣሚ በጣም ብዙ ነው ማለት ነው። ምክንያቱ እያንዳንዱ ፊደል ነጠላ ድምፅ ስላለው ማለት ነው። ኤፍ እንደ ፍ ኤል እንደ ል ኢ እንደ ኤ ሲናኬ እንደ ክ ፍል፣ ኤ፣ ክ ፍሌክ ፍሌክ እንላለን ማለት ነው። ኤስ እንደ ስ ፒ እንደ ፕ ኢ እንደ ኤ ኤስ ሲናኬ ሁለቱ እንደ ክ፣ ስ፣ ፕ፣ ኤ፣ ክ ስፔክ ስፔክ ብዬ አነባለሁኝ ማለት ነው። ኦኬ፣ ከዚ ላይም እንደዚሁ የምትይዙት ነገር ምንድን ነው ደብሊው እና አር ሁለቱ በአንድ ላይ የሚመጡ ከሆነ የመጀመሪያው ካንስል ይሆናል፣ ወይም ደግሞ ሳይለንት ይደረጋል። አርሳ ምን ይሆናል? ይነበባል ማለት ናቸው። ይነበባል። ስለዚህ ምንድነው ማለት ነው የምታደርጉትኝ፣ ደብሊውና አር ሁለቱ ባንድ ላይ ርር ተብለው ነው የሚነበበው። ስለዚህ ክ ክ ብዬ ማንበብ ይችላለ ማለት ነው። ስለዚህ ኢሲ ኬ ኢሲኬ እነዚህ በአጠቃላይ ኢ እንደ ኤ ሲናኬ እንደ ክ ኤክ ኤክ ኤክ እየጨመራችሁ ማንበብ ነው ማለት ነው። ድ ኤክ ህ ኤክ ን ኤክ ፕ ኤክ ች ኤክ ፍል ኤክ ስፕ ኤክ ር ኤክ ሶ ዴክ፣ ሄክ፣ ኔክ፣ ፔክ፣ ቼክ፣ ፍሌክ፣ ስፔክ፣ ሬክ እንደዚህ ያረጋችሁ ታነባላችሁ ማለት ነው። የማንበብ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ኦኬ በመጨረሻ አንድ ጨምርላችሁና የዕለታችን ትምህርት ያልቃል ማለት ነው። ኦኬ ቢ ፊደል እንደ ብ ይነበባል። ኢ እንደ ኤ፣ ኤስ እንደ ስ፣ ቲ እንደ ት፣ ብ ኤስት ቤስት፣ ቤስት ይሆናል። ኤፍ እንደ ፍ፣ ኢ እንደ ኤ፣ ኤስ እንደ ስ፣ ቲ እንደ ት፣ ፍ ኤስት። ፌስት ፌስት ላለው ማለት ነው ጄ እንደ ጂ ኢ እንደ ኤ ኤስ እንደ ስ ቲ እንደ ት ጂ ኤስት ጄስት ኤን እንደ ን ኢ እንደ ኤ ኤስ እንደ ስ ቲ እንደ ት ን ኤ ስ ት ኔስት ኔስት እንላለን ማለት ነው ሰው ቤተሰቦች የምታራጉት ምንድነው ማለት ነው ድምፆቻቸውን መረዳት ነጠላ ድምጾቻቸውን ሁለት ፊደል ሆነው በአንድ ሲመጡ እንደ አንድ ድምፅ ሆነው የሚነበቡ አሉ። ተከታትለው ሲመጡ አንድ ወንዶች ደግሞ የማይነበቡ አሉ። ያው እንግዲህ እንግሊዘኛ እንደዚያ ነው ማለት ነው። ያን ያን ከያዛችሁ በቀላሉ የማንበብ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ማንበብ ቻላችሁ ማለት ደግሞ ቴክኖሎጂው ጥሩ ነው፣ ኢንተርኔት አክሰስም ስላለ ኤቭሪቲንግ ስላለ እያነበባችሁ ብዙውን ነገር ቀሪውን ነገር ትማሩታላችሁ ማለት ነው። ግን ማንበብ የመጀመሪያ መሆን አለበት እያስባለሁኝ ይህን እንድታረጉ አበረታታችኋለሁ። በቀጣይ ሌላ እንደዚሁ ትምህርታዊ ቪዲዮ ልክላችኋለሁ። እናንተ ደግሞ ኮሜንት፣ ላይክ፣ ሼር እያረጋችሁ ቻናላችን እንዲሁም ደግሞ ይሄ ትምህርታዊ ቪዲዮ ለሌሎች ተደራሽ እንዲሆን አድርጉ። በኦንላይን ቀስ እያረግን እንደዚህ እየቆጠርን በቀላሉ ለጀማሪዎች እያስነበብን እንገኛለን። ጀማሪዎች የሆናችሁ እኛ ጋር መመዝገብ መማር ትችላላችሁ፣ በዚህ ቁጥር እየደወላችሁ። ቴንክ ዩ ሶ ማች። መልካም ጊዜ።